ወርዛሽ ከሄርና ሌላ ነው። ደግሞ ወደዚህ ትንሽ ትንሽ ሞሰብ ላይ እኮ ነው የሚያድሩ አንዳንዶች። እልፍ ሲሉ እንኳን መተላለፊያ የላቸውም። አሁን እኮ እኛ ሁሉን ነገር ከደከመነ ነው ሰው እየነቃ የመጣ። እኛ እኮ በቃ በልተንበት ረቀንበት ቲክታክን በቃ ትተነዋል ለአንዳንድ ሰዎች። አንዳንድ ሰዎች ደግሞ ገና እየተገረፉ እንደ አዲስ እየመጡ ነው በቃ ፒፕሉ ገና አሁን ነው የነቁት። ዳንሱንም ዳንሰነዋል በሰዓቱ። አሁን ስናይ ነውር እየመሰለን መጥቷል። ከጊዜ በኋላ ዳንስ ኪችን ላይ መስራቱ ምንንም፣ ፍርቲኝ በቃ አይተነዋል። እኛም ግን ፋራ ትላላችሁ። ፋራዎች እናንተ ናችሁ። ገና ስታርት እያደረጋችሁ ያላችሁ። እኛ ደከመን በቃ። ደግሞ እናንተ ለመግባት ራሱ እንዴት እንደሚያስጠላኝ። አሁን አሁን ጁቴ ለመስራት ካልሆነ በስተቀር ምንድን ነው በነፃ ሚዝናና ነ ያለ መሄጃ የሌለው

ግን መሀል ላይ ገብታችሁ አታሽ ቃጡ እኔ ከሚያስጠላኝ ነገር ሰውን ብጣላው የተጣላው ሰው ከሆነ ገብቼ እንትን ማለት አልወድም። ሳይል ማየት ግን ሁለት ሰው ሲጣላ አታሽ ቃጡ ነው በቃ። እኮ ሰው ሁሉ እንደሚሄድበት እኮ እኛ ሞሬውን ይዘን እንሄዳለን። ግን ምንም አፎርድ የሚያደርገው ነገር የለም ላይፍ ላይ እና አታሽ ቃጡ ለማለት ያክል ነው። ንኪ ቤርማች በለለ ኢነርጂ

ምረዝረን ቦታ አሁንማ ከኪሳችሁ አይገቡ ከምን አይገቡ በቃ ጉልት ነው የሚመስሉኝ። አሁንማ እዚህ ወይ ታፕ ታፕ አያደረጉ ምንም እኮ የላችሁም። ለዛ እኮ ነው እኔ የምጠፋው አሁን ምንም ጥቅም ስለሌላችሁ ብዬሽ፣ ክርክሪት እና ዙሪት በሆን ይሻለኛል ብዬ ነው። ዝና ወዝማት ለያል አስራ አምስትን ኢዝ ብለሽ ያነበብሽ ሰው አማርኛ፣ እኔ እኮ ከጎንደር ነው የመጣው፣ ከክፍለ ሀገር ይገባኛል አማርኛ። ለምን እንግሊዘኛ እንደምጽፉልኝ ለኔ ይገባኛል። አሜሪካን የተቀመጠ ሁሉ እንግሊዘኛ ይችላል። ያላችሁ ባል እንደሆነ ባላውቅም ሁለቶችን ሳያቸው ማይ ጋድ ብዬ ሙዚቃ የልጆች ቁጭ ብለን እናንተን ብናጫውት ደግሞ ምድረ ጋለሞታ እያልሽ ምድረ ዝርንቡጥ ቁመቀር ሁሉ ነበር በጊዜ መጠቀማችን። ታዲያ ምንድን ነው ችግሩ? ነው አሁን እኛነን ፋራ እናንተ ናችሁ ፋራዎች። ነው እስቲ ይችን መልስ እኔ አሁን ባልወልድ ዝም ብዬ ስጨፍር እዚህ ጋ ከዛ ደግሞ ምረ ልጋጋም ስሰድብሽ ብሆን ሄጀዲያ ወይ በጊዜ አልወለድሽ፣ ጓደኞችሽ ወንድ ቤት ያደርሷል። እና እኔ ነቄስት አደለውም፣ ነቄስት ነኝ አደለውም ቅማላም እና እኔ ነቄ ስለኝ አይደለውም? ነው መልስ ስጡኝ። እኔ ኮ ክርስቶስ ልዬ ፋራ ሲሉ እኮ ያስቁኛል። እኔ መድሃኒዓለም እኔ ከዱርዬ ጋ እኮ ነው ያደኩት። ለዛ ኮ ነው የሆነ የሆነ ነገር ሀፕን ሲያደርግ የምቀየሰው። ለዛ ነው በርሽን ዘግተሽ ሁሉ የምታለቅሽ። ባይ ዘ ወይ የቲክታክ ሰው አይስቅም ብዬ ተናግሬ ያለው እኮ አይስቅም። ላይቡን እንደዘጉት ራስሽን አጥፊ ራስሽን አጥፊ ወይ ደግሞ ከሀገር ጥፊ ከሀገር ጥፊ የሚለው እኔ ብቻ እኮ ምስቅ ስስቅ ደግሞ ኢዜሪያ ለፋጣ ምንድን ነው ምስቀው ይሉኛል እኔ ኮመንት ላይ ቪዲዮ ሪከርድ ተደርጎ ሲፖሰት እና ላለቅስ ነው እንደ አንቺ ያለቀሽ እንደሆነ እኔ ዘመኔ የመሳቅ ነው የአባቴ መንፈስ ከሀገር ውጣ ብሎኛል ቅማላም እና ስስቂ ሁሉ በቃ ደስ የማይለው ሰው አለ እኔ አሁን የሚስቅ ሰው እኮ አላይም ቲክታክ ላይ ማርያምን አንዳንዱ ደግሞ የውሸት ሳቅ ይላሉ። ልክ ከፍለውሽ እንደሚያስቁሽ እኮ ነው። እኔ እኮ ነኝ ቁጭ ብዬ ማስቃችሁ እናንተን፣ እናንተ ልክ ከፍላችሁ እንደምስቁ ደግሞ የውሸት ሳቅ ደግሞ ይሉሻል። አይ ስቁም ባይዘው ወየት ይታክሰው ማርያምን። ይሄ ካሜራው ከተዘጋ በኋላ እጅ እጅ የሚላይፋቸው ነው ዙሮ የሚያዩት ተናግር ያለውን። የመጀመሪያ መስፈርቱ የሰው ልጅ ዲፕሬሽን እንዳይዘው ስትረስ እንዳይዘው መጀመሪያ ቤቱ መጥዳት አለበት እዳዝማረር ማረር አሜሪካዊውን ቡልጋሪያዊውን ውጅንብራ ሚምጣ የሆነ የሆነ ቦታ ሚምጣ አይመለከተም፣ ግን ቤት መጥናት አለበት። በቃ የመጀመሪያው ደስታ ቤት ውስጥ ነው። የበላሽበትን ዲሽ ማጠብ ነው መጀመሪያ። በሮሮ እና ቅምጫጭር ቤትሽ ላይ እንዳይመጣ ያን ያን ነው እኮ ስትረስ ሚይዛችሁ መጀመሪያ። ከዛስ አንዳንድ ሴት አለ ሞዴ ሴት መጣል እንዳለበት የማያውቅ ዳይፐር፣ የልጅ ዳይፐር ቤት ውስጥ ትራሽ ውስጥ የምትከቷላችሁ ይሄ ሁሉ ይጠራቀምና ስትረስ የሚፈጥረው ቤት ውስጥ ነው። በቃ እንደዛ ነው። ልክ እንደ ዳይፐሩና እንደ ሞዴሱ የምትሆኑ ሰዎች አላችሁ። አስተሳሰባችሁ በተረከዛችሁ የምታስቡ ጫማችሁኑ፣ ልቅ በጭንቅላታችሁ ማሰብ ስጀምሩ ያኔ ቤታችሁም ደስ ይላል። አሁን አንዳንድ እኔ አም ነንበርዋን ቤት ውስጥ ወጦ መዝናናት ምጠላኔ ነኝ። በቃ ቤቴ ያለውን ድባብ ነው ኢንጆይ ማረገው እኔ ዳሴት ከዛ በማል በማል እስትረስ ካለ አንቺን ያስገባሻለው ረቅጥሻለው፣ አየር እያዛል ማለት ነው። አንዳንዱ ደግሞ ሬስቶራንት ሂዶ ሹካ በሹካ ነው የምበላ ብሎ ደግሞ ሹካው የሚያስደስተዋል። ዳሴት የቤት ድባብ ነው። እኔ አሁን ደስ የሚለኝ እዚህ ቁጭ ብዬ እቺ ቡናለች ትፈላለች። የቡና መንፈስ የቡና መንፈስን አንድ ሰው እንዳይናገረው እኔን ያስደስተኛል። በቀደም ኤክስፕሌን አድርጌያለሁ ስለ ቡና ቡና ቡና የኢኮኖሚ ዋልታ ቡና ቡና ተብሎ የተዘፈነ ስልክ ላይ ሲደወል መርከብ ነኝ ብላችሁ የደወላችሁ መርከብ ውሃ ውስጥ ነው የማውቀው እኔ ቡናን ደግሞ የማውቀው ሱቅ ውስጥ ሲገዛ ነው። አንዳንድ ሰው ስሙ መርከብ ነው። ሄሎ ስትይ ስልክ ላይ እኔ መርከብ ነኝ ይላለሁ። መርከብን ማውቀው እኔ ውሃ ላይ ነው። ከመቼ ወዲህ ነው ስልክ ላይ የገባው ብዬ መለስኩበት። ቀን አለኝ ባይዘወይ እና እኔ ቡና ኢንጆይ ነው የማደርገው። አይስዌር እኔ ቡና ልጠጣ ስልና ሽቶ ስቀባ የሚሰማኝ ስሜት ሀብታም ቦን ሌላ ነገር ነበር የሚያሸልመው ለቡና ቡናን የፈጠረ አምላክ በጣም ነው ኢንጆይ የማደርገው አንዳንድ ሰው ውይ ቡና ማረኝ እያለ ቁጭ ይላል መነሳት አቅቶት የለም አልተሰጠም ኢነርጂ ያንን ቡና ተነስቶ ለማፍላት እኮ ጊፍት መሆን አለባችሁ የሆነን ነገር ለማድረግ ፍርፍር ሰርቼ ልበላ ነበር ፍርፍሩን መስራት ግን አቃተኝ ያቃተሽ ለምንድን ነው አልተሰጠሽ አልተሰጠሽም ያንን ምግብ ፈርፍሮ ለመብላት እኔ ግን ቁጭ አድርጌሽ ድሮን በይ ስድስት ድስት እጥርብሻለሁ፣ አሁኑን በአምስት ደቂቃ። ያ ማለት ምንድን ነው? ተሰጥቶኛል። ከላይ ነው የተሰጠኝ ሰርቼ እንድበላ። አንዳንድ ሰው ደግሞ ተነስታችሁ ለመስራት አይደለም፣ የሆነች ነገር ለማድረግ መሰጠት አለብህ። በቃ ዳሴት፣ ለእኔ እንደዛ ነው። ሁሉን ነገር እንዳደረግ ስለሰጠኝ አመሰግናለሁ ላለኝ። ልጆቼን እንደዚህ በቃ ቴኬር እንዳደረግ እኮ የተሰጠኝ። ወይኔ እኔ እኮ እንደዚህ ማድረግ አልችልም የሚል ሰው አለ። ለምንድን ነው አይችልም? በቃ ስለማይችል ነው እኔ ሳክራቲስት አይደለሁ ጠንቋይ አይደለሁ። ግን በቃ አትችሉም። አንዳንድ ሰው መስራት አይችልም ከተባለ መስራት አይችልም ነው በቃ። እኔ ቁጭ ብዬ አንቺን እያዝናናሁ መሳቅ እኮ ስለምችል ነው። አንዳንድ እኮ ግስጥ ብሎ ወይ አይንቀሳቀስ ሮቦት አሉ። አሁን አስራ ስድስት ሰዓት ዝም ብለው ቁጭ የሚሉ እኔ አሁን ቲክቶክ ላይ ቁጭ ብዬ እኮ አላውቅም። ግን ከእንቅልፍሽ እንደተነሳሽ እስካሁን እስከሆነ አስራ ስድስት ሰዓት ቁጭ እንዳልሽ ትዌኒፎር አውርስ የሚሉኝ ያሉ። ትዌኒፎር አውርስ ውስጥ እኔ አምስት ስድስት ነገር እየሰራሁ ነው፣ ወይ ምግብ እየሰራሁ ነው፣ ወይ ልጆቼን ላውንደሪ፣ ልብስ እያጠብኩ ነው፣ ቤቴን በብሊች እና በእንትን እየወለወልኩብሽ ነው፣ የሆነ የሆነ ነገር እያረኩብሽ ነው። ብቻ ዳሴት፣ ወይ ፀጉሬን ደግሞ ቅቤ ራሴን እያራስኩ ነኝ፣ በሆነ ነገር ላይ ነኝ ያለው። ብቻ ዳትሴት። አሁንም ደግሞ መጧል፣ በግ ይታረዳል፣ ስድስት አይነት ደስት ስጠድብሽ ቁጭ ብለሽ አሁንስ፣ አስጠልታችሁኛል። ብቻ ዬን ነው የምሰራ፣ ምንም ጥቅም የላችሁም የማንንም ዝርንቡጥ ቁጭ ብዬ ላሰራ እንደ ድርግም አድርጌ ቁጭ ብዬ ራሴ እንደምሰራው እርግጠኛ ነኝ። ዶሮ ከዛ ውጭ ግን መሰጠት አለባችሁ አንድ ነገር ለመ አንድ ሰው ቁጭ ብሎ ለማሳቅ ፎሎወር ስላለው ወይ ተመልካች ስላለው እኮ አይደለም። በቃ መሰጠት አለባቸው። አንዳንድ ሰው ሚሊየን ፎሎወር ኑሮት እኮ አስራ ምናምን ሰው ነው የሚገባለት ሰው የለማ በቃ ፊት ጋቢና ምናምን መኖር ሳይሆን ማሳቅ አለብኝ። ፊትህን ሰው የሚያየው ሰው መሆን አለብኝ። ደስ ደስ የሆነ ነገር እኔ አሁን እየሰደብኩ ቁጭ ብለህ የምታይኝ መሄጃ የለም። ምን በነፃ ነው አሁን ቁጭ ብላችሁ የምታየው? ደግሞ ልንከባከብ ነው እንዴ? ቅማላ በጠዋት አቤት በማማት ፍቅር ተሰጦኝ ያደገ እኔ እኮ ተናግሬያለሁ። ሂደህ ጃን ተከሉ አርካ ወይ ቀበሌ አስራ አምስት ላይ ማሜ ዳኘው ብለህ ካልክ ትውልዴ እንዴት እንዳደግኩ ምናምን ይ ብልቴኝ ትሰማለ ሂደ በትክክለኝ ነው። እኔ ግን የስድብ መንፈስ ምትል እኔ እንዲያውም ልጆች የጎረቤ ሽሮ ሸቷቸው ጉንፋን አመማቸው ተብዬ ነው ያደግኩኝ። እናንተ ምኑ ናቸው ያደጋቸው? በኩርኩም እየተቀለጥክ ዶሮ ተሰርቶ አባት አልመጣም እስከዛ በሽሮ ፍትፍት ተብለ የበላ የበላ እኮ ነው ያለ። እኔ እኮ ደግሞ ፍቅርንና እድገትን እንድትነግሩ የምትፈልጉ ሰዎች አላቸው። በኩርኩም እየተቀለጥክ እኔ እኮ አባቴ አባቴ ባይኖሩ እንኳን ስጫቸው ለልጆች ተብሎ ነው የበላሁ። እኔ እንዴ እናንተ እኮ ቆዩ፣ ወግ ማዕረጉ ነው ልትሉ ነው ደግሞ እዚህ ላይ። ወግ ማዕረጉ አባት ሳይመጣ ዶሮ አይጨለፍም ይላል ደግሞ አንዳንዱ ማስተዛዘኛ፣ ማስተዛዘኛ። ይህን ማስተዛዘኛታ የታክሲ ጥቅስ አቁሞም እያለው አሁን ወንድ ልጅ ምን አይነት ወንድ ነው የምትፈልጉ፣ ምንድን ነው ክራይቴሪያችሁ ተብላችሁ ስትጠየቁ ፈሪሃ እግዚአብሔር ያለው ምን ፈራህ እግዚአብሔር? አሁን እንኳን ፈራህ እግዚአብሔር ራሱን መፍራት አቁሟል ህብረተሰቡ። የትኛውን ፈራሃ እግዚአብሔር ነው የምትነግሩ? ያራዳ ልጅ ሲባል ደግሞ እናቱን የሚረዳ ራሱን መቻል አቅቶታል። የዘንድሮ ወንድ እንኳን እናቱን ይረዳ። ይህን እኔ ታክሲ ጥቅስ ተው ብያለሁ። ድሮ ቦይፍሬንድሽ ዶርም ሲቀጥርሽ በጋዜጣና በቱፓክ እና በጄኒፈር ፖስት የጠበሰሽ አሁን ደግሞ እዚህ መጣችሁ። ፈራ እግዚአብሔር ያለው የትኛውን ፈራ እግዚአብሔር ሰው እንኳን እግዚአብሔር እንዲፈራ ራሱ በፍራት አቁማል። እግዚአብሔርን ቢፈራ ኑሮ ዓለም እንደዚህ ትገለበጥ ነበር እንዴ? ሰው ለሰው ቢፈራራ ኑሮ፣ ሰው ለሰው እኮ ዓይን አውጥቶ ነው አደለ? ምንም ሸምለስ የሆነው ሸምለስ ሸምለስ የሆነው ቀረ። ገመድ በተወደደበት ክፍታፍ ነው የሚባል። አትሊስት ክፍታፍ ብትይ እንኳን ትንሽ አፌን እየከፈትኩ ነው ገመድ ራሱ እኮ ተወዷል። እንደዛ ቢሆን ሰው ራሱን እነቅነቅ ይለው ነበር፣ ገዝቶ አያንቅም ነበር። አንቺ ስርቡት ግም ውጣብኝና ውረድብኝ ፊት መጩ ዘመን ፊት ይሄን ፊት አስቀምጠው ከውጭ አልየው ፊት ለፊት ፊት አንደር ከበሩ ናችሁ የምትሳደቡ ሰዎች እኮ ታስቁኛላችሁ። ባይዘው ወይ ዝም ብዬ በቃ ትንሽ አየሩ ሊያዘው ብዬ ነው እንጂ እኔ ከሰው ጋር ፍቅርም እንኳን ጠቡ ፍቅሩ አስጠልቶኛል። በዚህ ሰዓት ሚዲያ ላይ ፍቅርሽ ራሱ አስጠልቶኛል እንኳን ጠብሽ። ማርያምን እኔ እንዴት እንዳስጠለኝ ቲክታክ በቃ ቲክታክ። ያማረው ድር ተከፍቶ ከተዘጋ በኋላ ድባቡ ጠፍቷል። የቲክታክ ለዛ አደል። እንደ ሁለት ሰው ልታባሉ ወደዛና ወደዚህ የምታደርጉ እናንተ ሰው ላይ ልትደበሩ ልሄ እንዲያውም ምንም አያረግም። ይሄን ነገር መዝጋት ነው አንጀታቸውን መቁረጥ እኮ ነው። እኔ አሁን ከሆነ ሰው ጋር ብረጋገጥ ትንሽ እረጋገጥና ልክ መሀል ላይ ነው ስሜታቸውን ማቆመው። መሀል ላይ ትታረቂና መሀል ላይ ስሜታቸውን ታቆሚዋለሽ። በቃ የነዚህ መድኃኒት ጤናዳም ማለት ነው። ይሄ መሀል ላይ መታረቅ የተጣላሹ ሰው ጋር ከዛ በኋላ መሄጃ የለውም። ዘግተናል መሄጃ የለውም። ልክ እንደዚህ ሲሉ ስሜታቸውን ማቆም። አሁን አንድ ሰው ላይ ከአንድ ቀን ላይ ጥግብ እስከሚል ልክ ልክን ትነጋገራለ። ከዛ በኋላ ስሜቱን ማቋረጥ ነው። የዚህ ህብረተሰብ ሜጃ እኮ የላችሁ ምን እኮ ይገርሙኛል። እንዴት በቃ ምረጉ እንዳል ዘሪት፣ እንዴት ጊዜ ገልሽ፣ እንዴት ልብሹ ልቅ ብሏል። አሁን እኮ ይሄ ስድድብ እኮ ኢነርጂ ጨራሽ ሆኗል እኮ ኢነርጂ ነው የሚጨርሰው። አንቺ ጊዜ ገዳይ ማን አባሽ እንደማልፈራ ታውቂያለሽ። የአራዳ ልጅ አሁን ትቷል፣ በቃ አይደል ፋይት ምናምን ቢኮዝ በ ደክሞታል። ጊዜውም ወቅቱም እንደዛ የሚያስደርግ አይደለም። አሁን እኔ የእነሱን መከተል ጀምሬያለሁ። ትፈሪያታለሽ፣ ይመታሻል። የስ እንደዚህ ነው፣ የስ ኖ የሚባል ነገር የለም። የስ ነው በቃ ክሎዝ ኬስ ክሎዝ። ምራባው ዘላን ፊት እንደ እንቁጣጣሽ ፊት እኮ ነው ያለ እዚህ። ይሄ ፊት እየተንኳኳ ነው፣ ከውጭ ላይ እያንኳኳ ነው። እንዳታስገቡት ፊት ይበዛል እኮ እዚህ ላይ። ሄዱ አርጉ፣ ሰብስክራይብ አርግ። እናንተ የምታደረጉ እንደምትበልጣቸው ስለምታውቁ መልከጥፉ መልከጥፉን ነው። እየሄዳችሁ ሰብስክራይብ እንታደረጉለን። እስቲ ኮንፊደንስ ካላችሁ የኔን አንድሽ ብሏት። በራስሽ ኮንፊደንስ ካለሽ የቅናት መንፈስ ካልተለበሰባችሁ እስቲ ሄዱ አሁን የቀረኝ ዘጠና ዘጠኝ ነው። ኮንፊደንስ ካለሽ በራስሽ አሳይ አይላክ ዘፕሮሞሽን ልያችሁ ሲ ኮንፊደንስ ካላችሁ የለማ ኮንፊደንስ ምረጠብቀኝ ፊት ነው ያለ እዚህ እኔ መልክ ሲሰጠኝ ከፊት ከኋላ የነበርሽ ነበር ስልታሪያ ማልቀስ ሰቅሰቅ ብላችሁ ዲምፕል ሲሰጥ የት ነበራችሁ? እስቲ ንገሩኝ። ጡት ሲሰጥ የት ነበራችሁ? ቂጥ ሲሰጥ የት ነበራችሁ? ዓይን ሲሰጥ የት ነበር? ግንባር ሲሰጥ የት አባ ነበርክ? እያንዳንድ ኤቭሪቲንግ የት ነበራችሁ? እንዴ ማምዬ እውነቱን ነው ዮ ማምዬ ክፋትሽ ይለኛል። ምንድን ነው ስለው፣ እኔ ደግሞ ምን ቁም ነገር ሊያወራ ነው ብዬ፣ ምንድን ነው ስለው፣ ዲምፕልም አላስቀረሽባቸውም ለእነዚህ ቡልጋሪያ ፊት ይለኛል። ክርስቶስ እኔ ራሱ ዲምፕል እንዳለኝ ዞር ብዬ አይቼው አላውቅም። ጨዋታው ደመቀ ታዲያ። ምን እኔ ዲምፕል እንዳለኝ አይቼው ሁሉ አላውቅም። አሁን ከኋላ የነበረ ሰው ሁሉ እኮ ነው እየነቃ የመጣ። እስኪ ኮንፊደንስ ሽልይ፣ እያንዳንድሽ ሂደሽ ሰብስክራይብ አርጊ። ማማት ስለሆነ ብልግናው ላይ ስንደርስ እናቆመዋለን። እኔ እኮ አላነብም የስምሽ ክፋቱ እና ወደር የለሽ የተባልኩ በምን የተነሳ ነው? ወደር የለሽ አንቺ ማሜ፣ ዝም ብሎ ሁለተኛውን ስም ነው የምታውቂው። ወደር የለሽ ዳኘው ተብዬ የወጣልኝ እኮ ከቤተሰብ ቤተሰብ፣ እንኳን ከእቶ ወንድሞችሽ መልክ የሚወዳደር የለም ተብዬ እኮ ነው በገዛ አባቴ። አንቺ አባትሽን የሚነግርሽ ከጎረቤት ነው። አባትሽ መሆኑን የሚነገርሽ ራሱ ከጎረቤት ነው። የት አባሽ ክብር ኑሮሽ? እሺ፣ አንቺ የአንቺ አባት አጥንት ሲበላ አጥንቱን ሰጥቶሽ ያውቃል? አጥንቱን ግጦ ሰጥቶሽ ያውቃል ወይ የኛ የክፍለ ሀገር መገለጫችን አንደኛ ከቤተሰብ ፍቅር ሲሰጥሽ በትሪ ነው ምትበው። ቤተሰብ አንድ ላይ ቁጭ ብሎ አጥንቱን ግጦ ሰጦሽ ያውቃል ወይ? አባት እንዳለሽ ምናቀ? በዚህ ነው አባትሽ የደረሰበት አትረሽ። ምን አባሽ ነው የሚያስለቅስሽ? በትክክለኛው አካውንትሽ አትመጭም? መልክ እንዳለኝማ መታቂው። የተዘፈነው እኮ የሚወዳደርሽ የለም ነው በቃ የውጩን ተዩ ከቤተሰብ እህቶች አሉ እንዴ? እዚህ ላይ ከእህቶችሽ እንኳን የሚወዳደርሽ የለም ተብዬ ነው የወጣልኝ። አሁንስ ልጁ እኔ ስድብ አቆም ያለው፣ መስደብ ከፈለግኩ ደግሞ ረግጫ እተፋብሻለሁ። ምን አባሽ ሴትነት የሚገለጽ በዚህ ነው እንዴ? እኔ ዘገምተኛ አደለ፣ አንቺ ስሰድብኝ ቁጭ ብዬ ማየሽ? እኔ አሁን እየተሰደበ ሰው እየተሰደበ ቁጭ ብላችሁ የምትሉ ሰዎች የምታስቁኝ። እኔ ከዘገምተኛ ቤተሰብ አልመጣው። አንበለብልሽ አንበለብልሽ ጨረስኩ፣ ሂጂበት። አሁን እኔ እኮ ያስቁኛል። ፍቅር ለመግለጽ እንኳን ታይፕ ማድረግ እኔ በጣም ነው የሚያስጠላኝ። ቅጭቅጭቅጭቅጭቅጭቅጭ አድርጋችሁ ብትጽፉ በቃ ልክ ትምህርት ቤት እንደገባችሁ በጣም እኮ ዌስት የሚያደርገው ታይም ትንሽ። እንዲያውም በአፍ መናገር ይሻላል። በእጅ ታይፕ ማድረግ ለስድብ እኮ በጣም ነው ዌስት የሚያደርገው። እዚህ ሀገር ተብላችሁ ስትጠይቁ አንድ ሪዲንግ ነው፣ ሁለት ደግሞ ታይፕ ማድረግ ነው። መናገር እኮ እውቀት አይደለም። አሁን አንቺ ዝም ብለሽ ተፍተሽ ነው የሄድሽ። እውቀት አይደለም የጻፍሽው ነገር መጽሐፍ እውቀት ነው ሲባል ድሮ በ16 ልኩ የተማርሽ ስትዩ መጽሐፍ እውቀት ነው ብሎ ማን እንደነገረች። ስድብ አይደለም እውቀት የተባለ